በቁጥጥር ስር አድርገው ላይ አስራ አንድ መኪና ጀግኖቹ ነበልባሎቹ ምስራቅ አማራ ፋኖ ሚኒሊክ እዝ መኪና ሳይቀር

መስከረም 20 2018። ጤና ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና መሰበር ዜናዎች ይዤ ቀርብ ያለው፣ በቅድሚያም አርእስተ ዜናዎቹን በማስቀደም ጀምራለሁ። ፋኖ ቦል የሚያደርገውን ውጊያ አጠናክሮ ቀጥሏል። ዛሬም አዳዲስ ወታደር እንዲሁም የመሳሪያ ምርኮን በወሎ እየታፈሰ ነው። የፋኖ ኃይል ከተሞችንም እየተቆጣጠረ ነው። የብልጽግና የጦር መሪዎችና አመራሮችም በፋኖ ተማርከዋል። ከፍተ ከፍተኛ የጦር መሪ አንድ ኮረኔልም በወሎ ውጊያ ዛሬ ከነጋም በፋኖ ጥይት ተመቷል። ፋኖ በተቆጣጠራቸው ቦታዎች ህዝቡንም እያወያየ ነው። ቢሮዎችንም ተረክበዋል። ከወሎ በዝርዝር እየደረሱንን መረጃዎች እናስደምጣቸዋለን። እንዲሁም ጎንደር ላይም ከበድ ያለ ጦርነት አለ፣ በዝርዝር እንዳሰሰዋለን። ወዲህ ደግሞ ጠቅላይ ሚኒስተሩ በአርሲ መሆናቸው ተሰምቷል። ጠቅላይ ሚኒስተሩ ህዝባዊ ቅስቀሳ እያደረጉ ነው። ጠቅላይ ሚኒስተሩ ህዝባዊ ቅስቀሳ እያደረጉበት ባለው መድረክ ሰባት ጊዜ በኦሮሞ ዘመዶቼ የግድያ ሙከራ ተደረገብኝ ብለዋል። ኦሮሞ እኔ ከስልጣን ከተነሳ ወደኋላ ኋላ 150 ዓመት ይመለሳል ኦሮሞ ስልጣንህን ጠብቅም ብለዋል፣ በዝርዝር እንቃኘዋለን። በሌላ በኩል በወለጋ የአማራ ተወላጆች ላይ አዲስ ጥቃት ተከፍቶባቸዋል፣ በዝርዝር እንቃኘዋለን። ወዲህ ደግሞ ፋኖ ማርሸት ፀሐዮን በስልክ መስመራችን ላይ ይገኛል። ፋኖ ማርሸት የወሎ ፋኖ ውጊያ ሲጀምር ሌላው ቀጠና በተመሳሳይ ሰዓት ውጊያ መክፈት ነበረበት ለሚለው ለምን ዝም ብለው ተቀመጡ ለሚለው የህዝብ ጥያቄም ምላሽ ሰጥቷል። እንዲሁም አፋባሃ አመራሮችን እየመረጠ መሆኑን ይፋ አድርጓል። በቀጥታ ከእርሱ ጋር ያደረግነውን የስልክ ቆይታ እናስደምጣችኋለን። ሰላም ጤና ይስጥልኝ አድማች ተመልካቾች፣ እንደምንቆያችሁ ከላይ በአርእስተ ዜና የደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማች ተመልካቾች ቪዲዮን ላይክ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን እንዲሁም በኮመንት ድል ለህዝብ ልጆች ድል ጀግኖችም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው ድረስ አብራችኝ ቆዩ። ቀዳሚ ወደ አደረኩት ዘገባ አልፋለሁ። ሰበር ዜና በምስራቅ ወለጋ አርጆ ጉዱቱ ከተማ በአማራ ተወላጆች ላይ መንግስት መርጭፍጨፋ ተከፍቶባቸዋል። የከተማዋ ኗሪ የሆኑ የአማራ ተወላጅ ፋኖናችሁ በሚል በርካቶች በአሰቃቂ ሁኔታም ተገለዋል። ግድያ የተፈጸመባቸው በክልሉ ጸጥታ ኃይሎች ከተያዙ በኋላ የደቡብ ፍርድ ተፈርዶባቸው እንደሆነም ተገልጾልኛል። ከወደ ምስራቅ ወለጋ አርጆ ጉዱቱ ከተማ የሚወጣው መረጃም ያስደነግጣል፣ ይረብሻል። በከተማ የሚኖሩ የአማራ ተወላጆች በክልሉ ጸጥታ ኃይሎች ስምሪ ሰጭነት በምታዩት መልኩ የደቡብ ፍርድ እየተፈጸመባቸው ነው። ጽንፈኛ የኦሮሞ አክቲቪስቶች ድርጊቱን እያባባሱ አይዟችሁ እያሉ እያበረታቱም ይገኛሉ። በከተማዋ የአማራ ተወላጆች ታድነው እየተገደሉ ነው። አርጆ ጉዱቱ ማለት በምስራቅ ወለጋ ዲጋ ወረዳ ስር የምትገኝ የዞኑ መቀመጫ ከሆነችው ነቀምት ቀምት ከተማ በስተ ምዕራብ በኩል በግምት 60 ኪሎ ሜትር ርቀት ላይ የምትገኝ ከተማ ነች። ከነቀምት ጊምቢ፣ አሶሳ ባለው የፌደራል መስመር ከዴዴሳ በቅርብ ርቀት የምትገኝ እጅግ በርካታ ቁጥር ያላቸው የአማራ ተወላጆች የሚኖሩባት ከተማ ነች። ከሰሞኑ የወሎ ፋኖ ያገኘውን ድል ተከትሎም በኦሮሚያ ክልል የሚገኙ የአማራ ተወላጆች ከፍተኛ ስጋት ውስጥ ገብተዋል። አሁን በቀጥታ ከአማራ ክልል ወደ አገኘናቸው የጦር ግንባር መረጃዎች አልፋለሁ። ሰበር የድል ዜና ተጠናክሮ በቀጠለው ዘመቻ አባናደው ተንታ አጅባር ከተማ በፋኖ ቁጥጥር ስር ገባች። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ልጅ ኢያሱ ኮር ቤት አማራ ክፍለ ጦር በዛሬው ዕለት መስከረም 20 2018 ዓመተ ምህረት በደቡብ ወሎ ዞን ተንታጅ ባር ከተማን ሙሉ በሙሉ በቁጥጥር ስር ማስገባቱን ሚዲያችን ከኮር ኮሙኒኬሽን ክፍል ለማረጋገጥ ችሏል። ግስጋሴው እንደቀጠለ ነው። ሰባተኛ ቀኑን ያዘው ዘመቻ አርበኛ ደማሊ አባናደው በምዕራብ ወሎ ግንባር አመርቂ ድል ተመዝግቦበታል። ለተከታታይ አራት ቀን በተደረገ ትንቅንቅ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል አሊኮር መካነ ሰላም ቀጠናው ውስጥ በሰራው ኦፕሬሽን ቁልፍ የብልጽግና ኃይል አመራሮችን መደምሰሱም ተረጋግጧል። በዛሬው ዕለት ማለትም መስከረም 20 ቀን 2018 ዓ.ም በማለዳው የመቅደላ አምባ ዩኒቨርሲቲ ካምፓስ አጥር ስር ወንዝ ዳር የአንድ ከፍተኛ የብልጽግና ኃይል አመራር አስከሬን ተገኝቶ በከፍተኛ ተኩስ ታጅቦም ተነስቷል። የብልጽግና ከፍተኛ አመራሩም ኮረኔልነት ማዕረግ እንዳለውም ተነግሯል። በሰሞኑ ኦፕሬሽን የአርማበትና 23ኛ ክፍለ ጦር ዘመቻ መሪን ጨምሮ የቦረና ወረዳ ሚሊሻ ጽፈ ቤት ኃላፊ ሻምበል ኃይሉን የመከና ሰላም ከተማ አስተዳደር ሚሊሻ ጽሕፈት ቤት ኃላፊም አቶ ሰይድ አብዬም የሚሊሻ መቶ መሪው አቶ አርጋ ክብረት፣ ምበል ኃይሉ እንዲሁም ከነዚህ ጋር በድምሮ ከ75 በላይ የብልጽግና ኃይልም ተደምስሷል። የሰሜን ምስራቅ እዝ ስምንት መቶ አንደኛ ኮር 45ኛ ክፍለ ጦር አንድ ሬጅመንት ሰራዊት ጁኒየር ትምህርት ቤት ካምፕ አድርጎም ተቀምጦ የነበረ ሲሆን የኮሩ ሰራዊት ወደ ከተማይቱም መጠጋቱን ተከትሎ ቀድሞ ሲፈረጥት፣ ጥቁር አማሪዎች የተሰበሰቡት የአድማ ብተና ኃይልና መንገድ መሪዎች የሆኑት ፖሊስና ሚሊሻዎች ለእሳት ዳርጓቸው መከላከያ ሰራዊቱ ፈርጥጧል። የአድማ በተና ኃይል 23ኛ ክፍለ ጦር በርካታ ኃይል በሰሞኑ ኦፕሬሽንም ተደምስሷል። የሚሊሻ ጽህፈት ቤት መረጃና ደህንነት ስራዎችን ሲያከናውን የነበረው የሚሊሻው ጠርናፍ የነበረው አቶ ሞገሳ ብዬ በቅጽል ስሙም ብላ የሚባለው በውጊያ መሃል በኢንጂነር ደሳለኛ ሰፋ ክፍለ ጦር ጌታ ሰው አስረስ ብርጌድ ተወርዋሪዎች የተማረከ ሲሆን የ45ኛ ክፍለ ጦር አመራሮች ቡላ ከሚማረክብን ዙ 23ና ዲሽቃ ቢማረክብን ይሻልን ነበር ማለታቸውን የውስጥ ምንጮቻችንም ተናግረዋል። ቡላ ሌላ የባንድ ቁንጮ የሚባል አደገኛ የብልጭግና መጠቀሚያ ግለሰብ ሲሆን በየንጹሃን መንደሮች የገባ የጽንፈኛ ደጋፊ ነው። ይህ አንድ ጽንፈኛ ዘመድ አለ ወዘተ ሲያስረሽን እንደነበረ ነው መረጃዎች የሚጠቁሙት። ቡላ አሁን ላይ በፋኑ ቁጥጥር ስርም ይገኛል። የንጉስ ሚካኤል አሊኮር ኢንጂነር ደሳለኛ ሰፋ ክፍለ ጦር ጥላሁን ፈንታው ብርጌድ በበኩሉ አቶ ታከለ ይፍሮ የሚባለውን ቀንደኛ ሚሊሻና ሰላቶ ከተደበቀበት ቤት በመግባት ከነ በቁጥጥር ለመጠቀም አውሎታል። ከአቶ ታከለ ይፍሩና ከአቶ ሞገስ አብዬ ቡላ በተጨማሪም አቶ አሰንሸቴና አቶ አከለ ተሰማው ከሌሎች አምስት ባንዳዎች ጋር በፋኖ ቁጥጥር ስር ገብተዋል። የጥላውን ፈንታው ብርጌድ የአርባ ብትና ካምፕ ከቦ ባደረገው ጥቃት ካምፖን ሙሉ በሙሉም ተቆጣጥሮም ተተኳሽ ኢናርጋ የሚባል ሁለት ዘመናዊ መሳሪያ፣ የአስለቃሽ ጭስ መተኮሻ መሳሪያ፣ የሕክምና ቁሳቁሶች፣ ሬሽንና ሌሎች የብልጽግና ንብረቶችን ማርኮም ይዟል። የኮሮ አካል የሆነው የ ወግ ዲው መብረቁ ክፍለ ጦር አንድ ሻለቃ ኃይልና ከአፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ዘጠነኛ ክፍለ ጦር የመጣው አንድ ሻለቃ ኃይል በአረበኛ በፍቃዱ ገንብር ከሚመራው ኢንጂነር ደሳለኝ አሰፋ ክፍለ ጦር ሁለት ብርጌዶች ከተውጣጡ አህዶች ጋር በመሆን ከሁለት ቀን በፊት በሰሩት ኦፕሬሽን ከተማይቱን ሙሉ በሙሉም ተቆጣጥረው እንደነበረም መዘገባችን የሚታወስ ነው። ማረፊያ በተባለ ቦታ ላይ ሃያ የብልጽግና ወታደሮች ተደምስሰዋል። በዚሁ በመካነ ሰላም ግንባር በትላንትናው ዕለትም ሌላ ድል ተመዝግቧል ተደርጓል። የኢንጂነር ደሳለኝ አሰፋ ክፍለ ጦር አካል የሆነው ጌታ 1 ራስ ብርጌድም በተለምዶ ሰኞ ገበያ በተባለ ስፍራ አንድ ቲም የሚሆን የ45ኛ ክፍለ ጦር ወታደሮችን እስከ ወዲያኛው ሸኝቷቸዋል። የብርጌዱ አዛዥ አርበኛ ዱቤና ምክትል አርበኛ ሻምበላ ብዬም የመሩት የሰኞ ገበያው ኦፕሬሽን ስኬታማ ስለነበረ የብልጽግና ኃይል ተንኮታክቶ ሊመለስ ችሏል። በደረሰበት ሽንፈት የተደናገጠው የብልጽግና ኃይል ወደ ንጹሐን ሞርተራስ ወንጭፎ ትላንት መስከረም 19 ቀን የግፍ ግፍ የፈጸመ ሲሆን ተዋ በሚባል ቀበሌ ውስጥ መኖሪያ ቤት ተቃጥሎ አንድ እናት ተሰውታለች። በቃጠሎ ቤት ውስጥ የነበሩ ሌሎች የቤተሰቡ አባላት ላይም ጉዳት ደርሷል። ኢንጂነር ደሳለኝ አሰፋ ክፍለ ጦርና መብረቁ ክፍለ ጦር የተወጣጡ አህዶች ከአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቅጥና ቴዎድሮስ ዘጠነኛ ሳሜላ ወቀ ክፍለ ጦር አህዶች ጋር በመቀናጀት በትላንትና ሁለት ለዛሬ ለሊት በመካነ ሰላም ግንባር የብልጽግና ኃይልን በመደምሰስ በማክሰል በመበተንና በመማረክ ከጥቅ ም ውጪ አድርገው መካነ ሰላም ከተማን አሁንም በቁጥጥራቸው ስር አቆይተዋል። ውጊያው ሲጀመር ራሱን ለመከላከል አስቦ በአየር ማረፊያ በለጋ አማራም ወንዝና በከተማይቱ መሃል በቡድን መሳሪያ የታገዘ ውጊያም የከፈተው የብልጽግና ኃይል የጀግኖችን ክንድ ቀምሶ ግን ሊቆጣጠረውና ሊቋቋመው ስላልቻለም ከጥቅም ውጭ ሆኗል። ዘመቻ ጀማሊ አባናደው ዛሬም በድል ግስጋሴው እንደቀጠለ ነው። ዛሬ የሳይንቷ ተንታጅ ባር በወገን ቁጥጥር ስር ገብታለች ሲሉም የፋኖ ኃይሎች ባወጡት መግለጫም አስታውቀዋል። የፎቶ ማስረጃም እንዲህ ልከውልናል። እንግዲህ ፋኖ ተጠናክሮ በቀጠለው ዘመቻ በናደው ተንታጅ ባር ከተማን መቆጣጠሩን ነገረናችሁ ነበር። የምስል ማስረጃም እንደምትመለከቱት ከቦታው ላይ እንዲህ ደርሶናል። በምስሉ ላይ ተመለከቱት። ይህ በእንዲህ እንዳለ ደግሞ ፋኖ በተቆጣጠራቸው አካባቢዎች በበርካታ የአማራ ክልል በተለያዩ የወሎ ግዛቶች ማለት ነው፣ እንዲህ እንደምትመለከቱት ማህበረሰቡን ሰብስበም እያወያየና እያረጋጋም ይገኛል። ፋኖ መንግስት ሆኗል። በሌላ በኩል ደግሞ የጠፋው ፋኖም ብልጽግና ቢሮ ውስጥ ተገኝቷል። ብርሃኑ ጁላም አጥፍተነዋል፣ 10% ብቻ ቀርቷል ያሉት ፋኖም እንዲህ እንደምትመለከቱት የብልጽግና ቢሮ ተቆጣጥሮ ማስተዳደሩን ቀጥሏል። አፈባሃ የወረዳ ከተማ አስተዳደር ቢሮዎችን ተረክቧል። በሀብሮ ወረዳ አስተዳደር አቶ ሁሴን መሐመድ ምትክ አሳረኛው ፋኖ ቢሮውን ተረክቦም እየሰራበት ይገኛል። ማህበረሰቡን በተረጋጋ ሁኔታም በፍትሐዊነት እየተዳደረም ይገኛል። ይህ በእንዲህ እንዳለ ከወሎ ስንወጣ በሰባት ተሽከርካሪ ተጭኖ የፋኖን ጦር ለማፈን የተንቀሳቀሰው የብልጽግና ኃይል ተመታ። በትላንትና ሁለት ደንቢያ ልዩ ስሙ ጃይራ የተባለ ቦታ የፋን ሰራዊት ኮሃላ አፍኖ ለመውጋት የተንቀሳቀሰው የብልጽግና ኃይል በአፋ በላይ ዘለቀዝ፣ ዳግመ ቴሮስ አምስተኛ ኮረ ጥቁር አንበሳ ክፍለ ጦር ምስር ብርጌድና ድልበር ብርጌዶች ሙትና ቁስለኛ ሆኖም ተመልሷል። በውጊያው የብልጽግና ኃይል በመደናገጡ የተነሳ ይዞት የመጣውን ዙ23 የተሰኘውን ቡድን መሳሪያ ባልተለመደ መንገድ በመረበሽ ስሜት በእሩም ታም ሲተኩሰው አምሽቷል። የፋኖ ኃይል ከፍተኛ ጫና ማሳደሩን ተከትሎም የብልጽግና ኃይል ማክሰኝት ላይ ያለውን ኃይሉን በአራት ተሽከርካሪ በመጫነት ተጨማሪ ቡድን መሳሪያዎችን አሲዞም ድጋፍ ለመስጠት ወደ ማክሰኝትም አፈግፍጓል። በተካሄደው ለሰዓታት የዘለቀ የጨበጣ ውጊያ የብልጽግና ኃይል በርካታ ኃይሉም ተደምስሶበታል። ይህ በእንዲህ እንዳለ አብይ አህመድ በአርሲ ነገሌ ይገኛሉ። አብይ አህመድ በአርሲ ነገሌ ህዝባዊ መድረክ አዘጋጅተው በርካታ ንግግሮችን አድርገዋል። ጠቅላይ ሚኒስትሩ በኦሮሚያ ክልል እየዞሩም ህዝባዊ ቅስቀሳ መጀመራቸው የተሰማ ሲሆን ሞጋ የሚባል ዘመቻ መጀመራቸው ተነግሯል። ሞጋ ፍቺው ሜክ ኦሮሞ ግሬታጌን ሲሆን የአማርኛ ቀጥተኛ ፍቺው ኦሮሞን ዳግም ወደ ታላቅ ከፍታው እንመልሰው ነው። ይህ ሞጋ የሚለው እንቅስቃሴ ማጋ ሜክ አሜሪካ ግሬታጌን ና ሜጋ ሜክ ኢትዮጵያን ግሬት አጌን ከሚሉት የነ ትራምፕ ና ኢለን መስክ እንዲሁም የአውሮፓውያኑ ንቅናቄ ተቀዳ አሊያም እየተኮረጀ ነውም ተብለዋል። ጠቅላይ ላይ ሚኒስትሩ ምርጫ መድረሱን ተከትሎም የድራማ ስራቸውን እየሰሩ ነው የሚሉም አልጠፉም። ነገር ግን ጠቅላይ ሚኒስተሩ ለሚዲያ እንዳይወጣ በተደረገ ንግግራቸው የአርሲ ህዝብን አስገርመዋል። ሰባት ጊዜ በኦሮሞ ሰዎች በገዛ ዘመዶች የግድያ ሙከራ ተደርጎብኛል ብለዋል። ጠቅላይ ሚኒስተሩ ስልጣኑን ከኦሮሞ ነጥቀው ለነፍጠኛና ለትግራይ መስጠት የሚፈልጉ የኛው ሰዎች አሉ ሲሉም በኦሮሚኛ ባደረጉት ንግግር ለአርሲ ሕዝብ ተናግረዋል። አብይ አህመድ ስለተደረገባቸው የግድያ ሙከራ በግልጽ ባይተነትኑትም ሌላውን ተዉት፣ በእኛው ሰዎች፣ በኦሮሞ ዘመዶቻችን ወዳጅ መሳያዎች ብቻ ሰባት ጊዜ ሊገሉኝ ሞክረዋል ሲሉ በተደጋጋሚ መድረኩ ላይ ተናግረዋል። አብይ አህመድ እኔ ከስልጣን ብነሳ የኦሮሞ ሕዝብ ወደ ኋላ 150 ዓመት ይመለሳል፣ ወደ ቀድሞ ስቃይ በራሱ እጅ ሰተት ብሎ ይገባል ሲሉ ኦሮሞ ስልጣንህን ጠብቅ ሲሉም አሳስበዋል። የጠቅላይ ሚኒስትሩ ንግግር ሚዲያ ላይ እንዳይውል የታገደ ሲሆን በርካቶች ፋኖው ውጊያ የበላይነት ማሳየቱ እንዲሁም ህወሓት ኤርትራን ከጎኑ አሰልፎ ለጦርነት መዘጋጀቱም ጠቅላይ ሚኒስትሩ ከፍተኛ ድንጋጤ ውስጥ እንደከተታቸውና የኦሮሞ ህዝብን ለመቀስቀስ እየሞከሩ ነው በማለትም ጉዳዩን ገልጸውታል። በመጨረሻ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና የቴዎድሮስ እዝ የህዝብ ግንኙነት ኃላፊ የሆነው አርበኛ ማርሸት ፀሐዩ በስልክ መስመራችን ላይ ይገኛል። አርበኛ ማርሸት ፀሐዩ በርካታ ጉዳዮች ላይ ማብራሪያ ሰጥቶናል። በተለይ የአማራ ፋኖ ብሔራዊ ኃይል በወሎ ከፍተኛ ውጊያ ሲያደርግ ሌላው ቀጠና ለምን ዝም ብሎ ተመለከተ ለሚሉ የህዝቡ አስተያየቶች ምላሽ ሰጥቷል። እንዲሁም በቅርቡም የአማራ ፋኖ ብሔራዊ ኃይል የስራ አስፈጻሚ አመራሮችን መርጦ ለህዝብ ይፋ እንደሚያደርግም አሳውቋል። ከእሱ ጋር የተደረገውን ቆይታ አድምጠን እንመለስ። እንደው አንድምታውንም ፈትሽ ይሄ ዘመቻ አደምን፣ ምናልባት በእናንተ በኩልም በጎጃም መካነ ሰላም አካባቢ በጎጃምና በወሎ ድንበር ላይ የጋራ ኦፕሬሽንም እንደተደረገ ሰምተናል። እሱንም አጠቃላይ እስኪ መረጃውንም ግምገማውን። አመሰግናለሁ። እንግዲህ ዘመቻ አደማሊ የስርዓቱን ሁለንተናዊ የመቆየት ተስፋዎችን ጨርሶ አሟጦ ወደ ቆሻሻ መጥያ የጨመረ እና አማራው ለማይቅ ታይሉት እየታገለ መሆኑ እና ለዚህም ራሱን አጠናክሮ ያሉበትን ድክመቶች ገምግሞ የኃይል፣ የፖለቲካ፣ የዲፕሎማሲ፣ የሎጂስቲክ ግንባታ አድርጎ በአጭር ጊዜ ውስጥ ስርዓቱን መጥረግ እንደሚችል ያሳየበት ነው። ይሄ ማለት እንግዲህ ከዚህ በፊት ስርዓቱ እናንተም እንደምታውቁት ሌላው ማህበረሰብም እንደሚያውቀው ይህንን ጦርነት በሳቦታጅ ለማክሸፍ እና ስርዓቱ ራሱን ሪዲስት አድርጎ ለማቆየት ሲል አንድ ጊዜ የሽግግር ፍትህ፣ አንድ ጊዜ የምክክር ኮሚሽን፣ ሌላ ጊዜ ደግሞ የሀገር ሽማግሌዎች የጋራ ምክር ቤት፣ ሌላ ጊዜ የሃይማኖት አባቶች ጉባኤ እያለ በተደጋጋሚ አጀንዳዎችን እያመጣ የአመራሩን፣ የህዝቡን፣ የአባሉን የአጠቃላይ የኢትዮጵያን ሕዝብ ጭምር ልብ ለማማለል ልብ ለመስረቅ ቴንሽን ለመሳብ ትኩረት ሲያደርግ ነበረ። ዘመቻ ደማሪ ከዚህ በተቃራኒ እነዚህ ሁሉ የስርዓቱ የማላገጫ ተስፋዎች ተሟጠው በሶስት ቀን ውስጥ የመኖር ያለመኖር እንዲቀባ ያደረገ በመልክዓ ምድር ደረጃ ሰፊውንና መከላከል ይዞበት የኖረውን ስትራቴጂክ ቦታ አይለቅም እና መከላከልም የማይችልበት ደረጃ የደረሰበት የጂኦግራፊያዊ አቀማመጡን በተመለከተ የደጋማው የሰሜን ወሎ ክፍል በወገን ቁጥጥር ሆነ ማለት፣ ኦልሬዲ ወደ ደቡብ ወሎ ነው የምትገፋው እና ወደ ደቡብ ወሎ ስንገፋው ደቡብ ወሎ ላይ ሜዳማ እንደመሆኑ አብዛኛው አካባቢ መከላከል እንኳን የማይችልበት እና ያለውን የዚህ ዋር ቦርድ ላይ ያለውን እንትን አድማስ ለማስፋት ቢሞክርም እንኳን በራሱ ጂኦግራፊው እያጠበበበት ያለውን መሳሪያ የፈለገውን እንኳን የቴክኖሎጂ መሳሪያ ቢጠቀም እራሱን ሪዝስት ማድረግ የማይችልበት ደረጃ ላይ ያደረስ ነው። በፖለቲካ ላይ እንደነገርኩ በበርካቶች ልብ ውስጥ ሰርጎ ለመግባት ከፍተኛ ቢሊየን ገንዘብ በመበጀት ሲሸረሽር ነበረ፣ ሰዎችን ሲገዛ ነበረ፣ ከፍተኛ ጥረት ሲያደርግ ነበረ። ይሄ ሁሉ ተደቁሶ በሶስት ቀን ውስጥ የመኖር ያለመኖር ርቃር ውስጥ እንዲገባ አድርገነዋል። የሀገሪቱ የፖለቲካ ሁኔታ ብቻ ሳይሆን የምስራቅ አፍሪካ የፖለቲካ አሰላለፍ ጭምር በሶስት ቀን ውስጥ መልኩን እንዲቀይር የተደረገበት ኦፕሬሽን ነው። እንግዲህ በኃይል ደረጃ ስናየው ከዓላማ የሌለው ያለ ፍላጎቱ በግዴታ ማለት ነው እየታፈሰ የሶስት ወር የአርባ ቀን የዘጠና ቀን ስልጠና እየወሰደ እየመጣ ጥቁር ክላሽ እየተሰጠው ብሬን እና ስናይፐር እየተሰጠው ወደ አማራ ክልል የገባው ሰራዊት ያለምንም ቅድመ ሁኔታ እጅ እየሰጠ እየተደመሰሰ እየተማረከ ከፍተኛ ቁጥር ያለው ሰራዊት ተማርበት ተደምስሷል። ከፍተኛ ቁጥር ያለው የቡድን መሳሪያ፣ የነፍስ ወከፍ መሳሪያ ተኳሽ ሌለው የሎጂስቲክ አይነት በሙሉ ነው የተማረከው ያስረከበው እና እንዲህ አይነት ኪሳራን የደረሰበት በወገን በኩል እንግዲህ እስካሁን የመጣንበት የከበባ ድምሰሳ እስካሁን የመጣንበት የሽምቅ ተናጥላዊ ጥቃት የደፈጣ የቱቦ ማስገዳያ ስልቶች በእጅጉ የውጊያውን አድማስ አስፍተውት ተስፈንጥሮ ውጊያው በአንድ ጊዜ ከዚህ ከሽምቅ ወደ ኮንቬንሽናል ሲዝን ተቀይሮ ውጤት የመጣበት እና አማራው አሁንም አሁንም በትንሽ የቤት ስራ ራሱን ከፍ አድርጎ ብልጽግናን ማስወገድ እንደሚችል የተረጋገጠበት ሰሞን ነው፣ ወንድም አገኘ ይሄ ሰሞን እንግዲህ ምናልባት በእናንተ በኩልም አንዳንድ በጋራ ደረጋ ያው አማራ ፋኖ ብሔራዊ ኃይል በአራት ቀጠና እንቅስቃሴውን ቢያደርግም ነገር ግን በጋራ ኦፕሬሽን የሚደረጉበት ቦታ እንዳለ ሰምተናል። እና መካነ ሰለም ላይ ከጎጃም እገዛ ከጎጃም የአማራ ፋኖ ኃይል እገዛ መደረጉንም ተሰምተዋል። ይሄ የተረጋገጠ ነው። ይሄ የተረጋገጠ ነው። የዘጠነኛ ሳሙኤል አወቀ ክፍለጦር አባይ ሸለቆ ብርጌድ የተወሰነ ሀድ ሂዶ ነበረ። ሁለት ሰዓት ባልሞላ ውጊያ ነው እዛ ያለው ኃይል ተደምስሶ ከተማው በቁጥጥር ስር የዋለው። በዚህም ብዙ ቁጥር ያለው እግረኛ ተማርኳል። ብዙ ቁጥር ያለው ተተኳሽ የረሶ ከፍና የቡድን መሳሪያ ተማርኳል። እና መካነ ሰላምን በእርግጥም ከንጉስ ሚካኤል አሊኮር አህዶች ጋር በመተባበር ቴዎድሮስ እዝ አብሮ መካነ ሰላምን ተቆጣጥሯል። ምናልባት በዚህ ኦፕሬሽን የሰራዊቱን በተለይ የመንግስትን ኃይል ማሳሳት የሚቻልበት ብዙ መንገዶች ነበር የሚሉ አንዳንድ ወገኖች አሉ። መሬት ላይ ያለውን የምታነቡት እናንተ ናችሁ ወታደራዊ እቅዳችሁን ፕላናችሁን የምታወጡት እና ምናልባት ወሎ በኩል ይሄ ኦፕሬሽን ዘመቻ አደም ሲደረግ በጎጃም፣ በጎንደር፣ በሸዋ ተመሳሳይ ነገር አለመደረጉ አንድ ቦታ ላይ ብቻ ሰራዊት እንዲከማች ያደርጋልና ከስልት አንጻር አዋጭ ነው ወይ ብለው የሚጠይቁ ሰዎች አሉ። ምናልባት ይህን ማብራራት ከተቻለ ይሄ አዋጭ ነው። የመጀመሪያው በራስ እቅድ ነው ውጊያ የሚደረገው መሬት ላይ ያለው ሁኔታ እንደ ሳይንሳዊ ትንታኔ እንደ መስጠት ወይም ደግሞ ከዳር ሆኖ እንደመመልከት አይደለም። ያለው ፈታኝ ሁኔታ እጅግ በጣም የተውሰበሰበ የራሱን የቻለ ሳይንስ የሚጠይቅ ራሱን የቻለ ልምድና ክህሎት የሚጠይቅ ነው፣ መሬት ላይ ያለው ነባራዊ ሁኔታ። ይህንን ነባራዊ ሁኔታ አጣጥሞ በተመሳሳይ ሰዓት የተፈለገውን አይነት ኦፕሬሽን ሰርቶ የተፈለገውን መልካም ምድር መቆጣጠር፣ የተፈለገውን ድምሰሳ መስራት አስቸጋሪ ነው። ስለዚህ በራስ ዕቅድ ነው እንቅስቃሴ የሚደረገው። ማጥቃት የሚደረገው በራስ ዕቅድ ነው፣ መከላከልም የሚሰራው በራስ ዕቅድ ነው አይደለም። በዚህ ደረጃ በአዲስ ደረጃ በክፍለ ጦር ደረጃ እንኳን ውጊያ ሲደረግ በራስ ዕቅድ ነው እቅድ የሚደረገው። የአንዱ መልክዓ ምድር ከሌላው፣ የአንደኛው ስነልቦና ከሌላው፣ የአንደኛው ነባራዊ ሁኔታ ከሌላው ስለሚለያይ በራስ ዕቅድ ነው የሚደረገው። አንድ ሁለተኛው፣ ግን ቴስት ፋየር ነው የሰሞኑ የሶስትና የአራት ቀን የድምሰሳ ስራ ቴስት ፋየር ነው። እስካሁን በክበባ ድምሰስ በሽምቅ በደፈጣ እና በሌሎች ስልቶች ጠላትን በእጅጉ አዳክመነዋል። በእጅጉ ደካማ ደካማ ስነልቦና ያለው ደካማ ቁጥር ያለው ደካማ አቅም ያለው ደካማ አፓራተስ ያለው ደካማ የጦር መሳሪያ ያለው እንዲሆን አድርገነዋል። ይህ የሰሞኑ ኦፕሬሽን ቴስት ፋየር ነው። አሁን የሙከራ እሳት ነው የለኮስንበት። ይሄ የሙከራ እሳት በምን ያህል የታይም ኢንተርቫል በምን ያህል አቅም በምን ያህል እንደ አማራ በምን ያህል ትብብርና እቅድ በአንድ ጊዜ ከዚህኛው የትጥቅ ትግል ስልት ተስፈንጥሮ በኮንቬንሽናል ዋር አዳዲስ ጂኦግራፊዎች እንዴት መቆጣጠር እንደሚቻል አዳዲስ ድሎችን ስትራቴጂክ ድሎች እንዴት ማምጣት እንደሚቻል የለካንበት ቴስት ፋየር ጭምር ነው ይሄ። እና ጉዳት የለውም በራስ እቅድ የሚደረጉ ኦፕሬሽን እንደመሆኑ ከፍተኛ የሆነ ሁለንተናዊ ትርፍ የመጣበት በፋኖ ታሪክም የመጀመሪያው ትልቅ ተጋሎ ተደርጎ የሚመዘገብ ነው ይሄ። በቀጣይ እንግዲህ የፋኖ የአማራ ፋኖ ብሔራዊ ኃይል ምን ይጠበቃል? ይሄ ድልስ ካስገኘ ውጤት አንጻር በፋኖ ሰራዊት እና በህዝቡ ላይ የፈጠረው መነቃቃት እንዴት ይገለጻል? እንደው እንደ መውጫ ማጠቃለያ። በጣም ጥሩ እንግዲህ፣ በቀጣይ የመጀመሪያው አፋብሃ ስራ አስፈፃሚ አዋቅሮ ይመጣል በቅርቡ አንደኛ ትልቁ ጉዳይ ይህ ነው ሁለተኛው ወታደራዊ ቅንጅት ይሰራል የፖለቲካ ቅንጅት ይሰራል የዲፕሎማሲ ቅንጅት ይሰራል ከፍተኛ የሆነ ወታደራዊና ፖለቲካዊ ዝግጅት ይደረጋል ለመጨረሻ ጊዜ የአብይ አህመድ አገዛዝ ለመጨረሻ ጊዜ ከሰማይ ላይ የሚወገድበትን ትልቁ ነው የቤት ስራ በቅርብ ቀን እንጀምራለን ምናልባት ምናልባትም ከረዘመ በአጭር ጊዜ ውስጥ ስርዓትበትንና የሚጠመስሎ ፋኑ ማርሸት ድምፅ ተቆራርጧል። ምናልባት ኔትወርክ ይመስለኛል። አሁን አለሁ፣ አሁን አለ የመጨረሻ መጨረሻ ላይ የመጨረሻው እንግዲህ በቀጣይ የመጀመሪያው አፋ ባሀ ስራ አስፈጻሚ ያዋቅራል ብያለሁ። ሁለተኛው የኃይል እና የፖለቲካ ዝግጅት እናደርጋለን። የኃይል ትብብር ቅንጅት፣ የፖለቲካ ትብብር እና ቅንጅት ይደረጋል። ስርዓት ኢትዮጵያ ሰማይ ላይ ለማስወገድ አሁን አብይ አህመድ በወለጋ በደቡብ ኢትዮጵያና በሌሎች አካባቢዎች ያለውን መከላከያ በሙሉ ወደ እኛ አካባቢ እያመጣ ነው። አሁን ሰሞኑን እያጓጓዘ ነው ያለው። አሁን ወደ እኛ አካባቢ የሚመጣውን ሙሉውን መከላከያ በመደምሰስ እና በመማረክ ለመጨረሻ ጊዜ ስርዓቱን ጦርነቱን እዚህ ያጠናቀል ወደ አዲስ አበባ የምንገባበትን መንገድ በአጭር ወራት ውስጥ እንፈጥራለን ብለን እናስባለን። የቀጣይ እቅዱ ይሄ ነው። በጣም አመሰግናለሁ። አድማጭ ተመልካቾች ለሰዓቱ ያስጎላችሁ ዘገባዎች እነዚህን ይመስላሉ። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።